ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ ሰባት ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግሬን ቆርጠው ሙስሊሞች ማለት ነው፣ በጣም እንዴት እንዲህ ይላል፣ አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ አስተሰሙታላችሁ፣ ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈተዋ የሚሰጡት ሼክ ሙሐመድ ዘይን ምን ይላሉ፣ አድምጦት ብዙ ሴቶች አጠገብ ቁርአኑን እራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃቸው ዑለማውን ሁሉ ዳኢውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ተው ተው ተው እባክህ ይሄ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ይጻፈው። ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ እንዲያው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት የሚያልፉት ይመስለኛል። አንዱ አንደዚህ ላይ ብላኝ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁ አለችኝ። ይህ ታዛዥነትን የአላህን ታዛዥነት የረሱሉ ስ ሰለም አክባሪነት ማጣት ይመስላል። ይሄ እና እንግዲህ እንደሰማችሁት ነው። ያልነው ነው ጠብ አላለም። ቀናት ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከሰባት ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔነኝ ያለ ኡስታዝ እኔነኝ ያለ ሼህ ይሄንን ለሴቶች፣ ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው እኛ፣ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩትን እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን እየተሸማቀቅንበት ነው እያሉ ነው፣ እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው? ታፍሩበታላችሁ፣ ታወቃችሁት፣ ታፍሩበታላችሁ ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቅቃችኋል ያልነው ለዚህ ነው። የነቢያችሁ ሱና ያሳፍራል። በአምሳ ስድስት ዓመቱ የስድስት ዓመት ሕፃን ልጅ አግብቶ በዘጠኝ ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ፣ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴ ብለው ያስረዱ። ተሸማቀቅንበት፣ አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን። ይኸው ዑለሞቻችሁ፣ ኡስታዞቻችሁ፣ ሼኮቻችሁ አፈርን፣ ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ። ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምቀጥሉ ወደ ማያሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የምን መሸማቀቅና ማፈር ነው? ውጡ ከሚያሳፍር ሃይማኖት። ዩቲናስ ይህንን ቪዲዮ ካየች በኋላ እንደሚል አስተያየት ሰታለች። የእኔ ቆንጆ፣ ይሄ የአንድ ግለሰብ አስተያየት ነው። ግለሰብ እምነትን አይወክልም ብዬ እንደ ልጅ አላስረዳህም። በተረፈ ግን ዛሬም መሐመድ ነገም መሐመድ እፍ ወይም ለእሷ አስተያየት እንዲህ የሚል ምላሽ ሰጥቷል። ሰላም ላንቺ ይሁን ሼይ መሐመድ ዜን በአፍሪካ የሙስሊሞች ቲቪ ፕሮግራም ላይ ፈትዋ የሚሰጡ ቁርአንን እስከ ተፍሲሩ የጻፉ አሁን ላይ አሉ የሚባሉ ሼ ናቸው። ሲቀጥል የእሳቸው ብቻ ሀሳብ ሳይሆን ዑለማዎች መሳቃቸውን ነው የተናገሩት። ደግሞ ለምን እኔ ተቃውማችሁ እሳቸው የሚገደሉ ትሉ ይሆን? ቁርአን አሳቀን ያሉትን ሴቶች ይገደሉ ትሉ ይሆን? የተሳቀቁ ዑለማዎቹንስ ለምን በነቢያችን ተሳቀቃችሁ ብላችሁ ትጠይቋቸው ይሆን? በእርግጥ አንቺም አትቀበዩ። ለምሳሌ ባልሽ አራት እንዲያገባ እንዲደበድብሽ አትፈቅጂም። የስድስት ዓመት ህፃን ልጅሽን ለአምሳ ስድስት ዓመት ሽማግሌ ትድሪያለሽ። ይህንና ና መሰሎችን እንደ ሴትነትሽ አትደግፊም። ግን ይገባኛል። ብትቃወሚ የሚገጥምሽን ከራሳቸው አንደበት እንደሚያፍሩበት ክፍል ሶስትን እንተጋበዙልኝ። አሁን ያሉትን እኔ ስም መጥቀስ ስለማልፈልግ ነው። ድሮ የሞት ታሉ አ መረድ ይሞተዋል። አሁን ያሉትን ጥራቸውና አንዱ ሸሄደ አንቱ ሼህ ባላቸው የስድስት ዓመት ህፃን ልጅ ማግባት ሱና ነው። ለምንድን ነው የማያገቡት ብለህ ጠይቃቸው። አግኝተኛል ፖይንቴ የስድስት ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ ይህንን ሱና ተረሳ። ስለ ስለ ስለ ሲዋካ አይደል እንደ ሰውን የምታደነቁሩት ሱና ነው ምናምን ብላችሁ። የስድስት ዓመት ህፃን ልጅም ሱና ነው ማግባት አይደል? አግቧ አሳዩን መሻፎቹ ይዳዳሩ። ልጆች ካሏቸው የ50 ምናምን አባት ሴት ልጁ የስድስት ዓመት ሴት ልጁ ለ50 ምናምን አባት ይዳረው። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች፣ ልጅ ናት እንሃ ሰገራ ብለውታል። ጠይቃቸው፣ እንደዚህ ሚላል ነው ይብለ። አዎ እንሃ ሰገራ ትንሽ ናት፣ አንተ ታረጅባት አለ። ቃል በቃል ዑመር ጠይቆ እንደዛ ብሎ መለሰት። አሊ በ26 ዓመት ነው ምናምን ያገባት እሷ የ19 ነበረች የ19 የ19 አመት ሆና ፋጢማ ለ50 አመቱ አቡበከር እንቢ ካሉት ለ40 ዓመቱ አመቱ ዑመር እንቢ ካሉት ከዛ ለ26 አመቱ ለአሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የ6 ዓመት ህፃን ልጅ ያገቡ አሃ በዛን ጊዜ እድሜያቸው ትልቅ ነው ትንሽ አታፍርም እንዲብለስ ታወር በዛን ጊዜ እድሜያቸው ትልቅ ምናምን ትላለ ወይም የሀያ ዓመት ፋጢማን ለአቡበከር አልደርልህም ታንስሃለች ብለውታል። እያልኩ አንተ በምታምንበት ዘገባ ነሳ ይላል ያለው ስ ነሳ የአይሻ ስድስት ዓመት ከፋጢማ አስራ ዘጠኝ ዓመት ትበልጣለች። ፊዚካሊ ነው እያልክ ያለው ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው? ሰውነቷ ግዝፍዝፍ ያለው እንዴት ነው የተረዳኸው? እንትኑ ይሄ ይውደቅ መብራሪ ያታምጡ እንደዚህ አይነት ሌላ ከሙስሊም ውጭ ያለው አካል ሲሰማችሁ ያፍርባቸዋል። መልካም እንደሰማችሁት ነው። እንግዲህ እኛ ከወራት በፊት ሙሐመድን ተግባሩን ታፍሩበታላችሁ ለዛም የእሱ ያደረገውን አታደርጉም ብለን ይገደል ተብለን ነበረ። በአምስት ስድስት ዓመቱ የስድስት ዓመት ሕፃን ልጅን ያገባ ነው። የራሱን ልጅ ግን የ19 ዓመት ለአምሳ ዓመት ዳር ሲባል አልደረም ያለ ነው። እንዲሁም የ19 ዓመት ሆና 46 ዓመት አካባቢ ለሆነው ለአርባ ዓመት ሰው አልደረም ያለ ነው ለአርባ ዓመት ያልደረም ያለ 19 ዓመት ልጅ እሱ ግን የ6 ዓመት በ56 ዓመቱ ያገባል ይህንን ሮል ሞዴል አድርጋችሁ ተከተሉ የሚሉን እና ለምንድነው እሱ ውስጣዞቹ ሼኮቹ የ56 ዓመት ሽማግሌ ለሆነ የ6 ዓመት ህፃን ልጃቸውን የማይደሩት እነሱስ በአምሳ ስድስት ዓመታቸው ገና ሸንጉሌት የምትጫወትን የ6 ዓመት ህፃን ልጅ ያገባሉ ወይ ይህንን የማያደርጉ ከሆነ ይሄ እንዳይደረግ የሚከለከሉ ከሆነ እውነት ነው፣ በነብያችሁ አስተምሮ ታፍራላችሁ። መታፍሩ ከሆነ ሱናው የምትከተሉ ከሆነ የስድስት ዓመት ህፃን ልጃችሁን ለአምሳ ስድስት ዓመት ሽማግሌ ልደሩ ይገባል፣ እናንተም ልታገቡ ይገባል። በእርግጥ አታደርጉትም፣ ታፍራላችሁ፣ ትሸማቀቃላችሁ። በነቢያችሁም ድርጊት ህግም ይጠይቃችኋል። እኛም ያልነው ይህንን ነው፣ ትንቢታችን እንደዚህ ሆኖ ነው። ሀዲሳቶቻችሁን እንቀበልም እስክትሉ እያደረስናችሁ ነው። ነቢያችሁን አስተምሮ እንድክዱ እያደረግናችሁ፣ ምክንያቱም ጤናማ ስላልሆነ ጤናማ ስላልሆነ፣ ይሄን እውነት ተቀበሉት። ነብያችሁ ያደረገው ትክክል አይደለም። ተደገመ እኛ ያልናት አንዲትም ጠብሳትል መጽሐፍቶቻቸው እንደሚያሳፍሩ ሀባሽና ዋብያ በተከራከሩበት ሁለቱ ማመኑ ሀባሹን የመጀመሪያ ያስደምጣችኋለሁ። ምን አለው መሰላችሁ በመጽሐፍቶቻቸው ያፍራሉ። የነሱ መጽሐፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት ሐዲሶቻቸው። ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነክቶ የምትሸጥ መሆን አለባት የሚል ሐዲስ አላቸው። እንዲሁም ደግሞ አላ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው ጫማ ያጠለቀ ፓርክ ውስጥ የቆመ ነው የሚል አለው እጅግ አሰፋሪ የሆነ ሐዲሳቶች ተቀምጠዋል በመጽሐፍቶቻችን ውስጥ ስለዚህ

መልካም እንደ ሰማችሁት ነው። እንግዲህ አባሹ ሲናገር መጽሐፍቶቹ ያሳፍራሉ፣ አትፈሩባቸው፣ ግን ምክንያቱም ጽፋችሁ የምታምኑበት ነው። ይህንን መጽሐፍት ገዝተን ካካችንን ልንጠርግበት ነው የሚገባው። እጅግ ጸያፍ ነው። አላ ፍሪዛም ጎረምሳ ጫማ ያጠለቀ ነው። የዋብያዋላ እንዲሁም ደግሞ ሴቶች ራቁታቸውን እንደ እንስሳ ጡታቸውን እንዲተነክቶ መገዛት አለባቸው የሚል መጽሐፍ ነው ይሄ ስድብ ነው አሳፋሪ አሸማቃቂ ነው ይላል ያፍሩበታል ይሸማቀቁበታል ይላል እኛ ማለት ነው ያለውን ያፍሩበታል ይሸማቀቁበታል በተመሳሳይ ዋብያው ደግሞ ሀባሹ ምን ይለዋል መሰላችሁ የእናንተ ሀዲስ ውስጥ ደግሞ ሴት አህያ ካየ የእናንተ ሀዲስ ሰብሳቢዎች የእናንተ ኪታቦችን እንትን ያሏችሁ ብልታቸው እንደዚህ ይነሳል የሚል ተቀምጧል አህያ ወሲብ ስለማድረግ ተቀምጧል። አህያ ወሲብ ስለማድረግ የአህባሽ ውስጥ ደግሞ ተቀምጧል ይለናል ዋብያው። ይሄ እንዴት ነው ማሸማቅቀው? ቅዱስ ያላችኋቸው መሪዎቻችሁ አህያ ወሲብ ስለማድረግ በሀዲሳቶቻችሁ አስቀምጠውላችኋል። አዳምጡት ሼኮት ሀምዛን ይጨመኑ ከን ሀሬ አርጌ ሜሻ ይሳ ካፈቴ

ባላዱማ ሸኮታ ማወር ሐምዛን የፈሶራ እጅግ አስነዋሪ የሆኑ ጸያፍ አሸማቃቂ አሳፋሪ የሆኑ ታሪኮችን እንደያዙ ተረዳችሁ አይደለ? ሀባሹም ሙአብያውን ይላሉ፣ አብያውም ሀባሹን ይላል። እኛ ሁለቱንም አንብበን ሁለቱም አሳፋሪ እንደሆኑ እንፈርዳለን። እኛ መጽሐፍቶቻቸውን ስናነብ ሰደባችሁን ይላሉ ዋቢያው ሀባሹን እናንተ ናችሁ ያሳደባችሁን፣ ይላል ሀባሹ ደግሞ እናንተ ናችሁ ያሳደባችሁን ይላል። ሁለቱን መጽሐፍት ጠቅሰው እጅግ ነውር የሆኑትን አንዱ አንዱን ይጠቅሳል ማለት ነው። እኛ ሁለቱንም እንጠቅሳለን። አዎ፣ አስነዋሪ አጸያፊ ነገሮች በመጽሐፍቶቻችሁ ውስጥ ተቀምጠዋል።